ጤና ይስጥልኝ ይህ ሰበር ዜና ሚዲያ ነው። ሰላምታችን በእያላችሁበት ድረስ እያልን በዛሬው ዕለት በጣም የሚያሳዝንና የሚያስከፋ መረጃ ተሰምቷል። ወደ አርዕስተ ዜናዎቹ እናልፋለን። አብራችሁን ቆዩ። በምስራቅ አርሲ የአገረ ስብከት በጅምላ በርካታ የኦርቶዶክስ እምነት ተከታዮች መገደላቸው ተሰምቷል። በዝርዝራችን የምትሰሙት ይሆናል። በጅንካ ከተማ በአሰቃቂ ሁኔታ የሰውን ነፍስ ያጠፉ ሁለት ግለሰቦች በቁጥጥር ስር መዋላቸው ተገልጿል። ትሰሙታላችሁ። በደቡብ አፍሪካ ሁለት ኢትዮጵያውያን ህትማማቾች በተኙበት ክፍላቸው ውስጥ ተገለው መገኘታቸው ተገልጿል። ዝርዝር አለ። በአዲስ አበባ በሦስት ወራት ውስጥ ብቻ ከሺህ በላይ የፍቺ ምዝገባ በመዝገቡ ተገልጿል። የምትሰሙት ይሆናል። በውስጣችን ላለው ችግር መፍትሄው እኛው ነን ሲሉ ሌተናል ጀነራል ታደሰ ወረደ ተናገሩ። በሱዳን በፈጥኖ ደራሽ ጦር በተያዘችው አልፋሽር ከተማ በተፈጸመ ጥቃት ከ2000 በላይ ሰዎች መግደላቸው ተገለጸ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብና ላይክ ታደርጉ ዘንድ እየጋበዝን ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። በጂንካ ከተማ አርክሻ አካባቢ ከሚሮን ሆቴል ጀርባ ግድያ ፈጽሞ ተዘወሩ የተባለው ሁለት ተጠርጣሪዎች በፖሊስ ክትትልና በህዝብ ጥቆማ ተይዘው በቁጥጥር ስር መዋላቸው ተገልጿል። የተያዙ ተጠርጣሪዎች ወጣት ምስጋናው መስፍንና ወጣት ሀብታሙ ኃይሌ ናቸው። ጥቅምት 18 ቀን 2018 ዓ ም በተፈጸሙ በዚህ ድርጊት ተጠርጣሪዎቹ አንድ ግለሰብን በመዝረፍ የነፍስ ግድያ ፈጽመው መጥፋታቸው ተገልጿል። የጂንካ ከተማ አስተዳደር ፖሊስ ጽፈት ቤት ልዩ ልዩ ወንጀሎች ምርመራ አማራ ማስተባበሪያ ክፍል ኃላፊ ረዳት ኢንስፔክተር አለማየው ወንድሙ እንደገለጹት ፖሊስ ባደረገው ብርቱ ክትትልና የህብረተሰብ ጥቆማ መሰረት ተጠርጣሪዎቹን በአሪ ዞን ጅንካ ከተማ ውስጥ የሟች ግለሰብን ስልክ ለመሸጥ ሲንቀሳቀሱ እጅ ከፍንጅ ተይዘዋል። ፖሊስ በተጠርጣሪዎቹ ላይ የጀመረውን የምርመራ ሂደት እንደቀጠለ ሲሆን በቀጣይ ስለ ምርመራው ሂደት ተጨማሪ መረጃ ለህዝብ እንደሚያቀርብ ገልጿል። መረጃው የአሪዞን ፖሊስ መምሪያ ህዝብ ግንኙነት ነው። በውስጣችን ላለው ችግር መፍትሄው እኛው ነን ሲሉ ሌተናል ጀነራል ታደሰ ወረደ ተናገሩ። በትላንትና ሁለት መቀሌ ከተማ የትግራይ ህዝብ ግንኙነት ወይም ትግራይ ፐብሊክ ዲፕሎማሲ ጉባኤ የተከናወነ ሲሆን በዝግጅቱ ላይ የክልሉ አመራሮች፣ የሃይማኖት አባቶች፣ የፖለቲካ ፓርቲ መሪዎችና ሌሎችም የህብረተሰብ ክፍሎች ተገኝተውበታል። በጉባኤው ላይ ንግግር ያደረጉት የክልሉ ጊዜያዊ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በትግራይ ውስጥ የተጋረጡ ችግሮችን ለመፍታት ጥረት እያደረጉ ላሉ አዘጋጆች ምስጋናቸውን አቅርበው ብዙ ጊዜ ውጫዊ ስጋቶች ላይ ትኩረት አድርገን ነበር ብለዋል። ጨምረውም ለረጅም ጊዜ ችግርን ከውጪ ስንመለከት ቆይተናል። ነገር ግን ዋናው ችግር ውስጣዊ ነው። በውስጣችን ያለውን ችግር ፈጣሪዎች እኛነን ተዋናዮቹም እኛነን እናም እና መፍትሄዎቹም እኛው ነን በማለት አስረድተዋል። በተለይም አንድነትና ሰላምን ለሚያናጉ ውስጣዊ ችግሮች ትኩረት መስጠት እንደሚገባ አሳስበዋል። ፕሬዚዳንቱ ንግግራቸውን ሲቀጥሉም ውስጣዊ ችግራችንን የሚያባብሱ ውጫዊ ምክንያቶች አሉ፣ በትግራይ ውስጥም ላሉ ችግሮች እነዚህ ራሳቸው አስተዋጽኦ ቢኖራቸውም ችግሮቹን ራሳችን መፍታት አለብን ካሉ በኋላ የትግራይን ገጽታ ወደ ነበረበት ለመመለስ ጥረት ማድረግ እንደሚገባ ገልጸዋል። በአዲስ አበባ በሶስት ወራት ውስጥ ከ3000 በላይ የፍቺ ምዝገባ ተመዘገበ። የአዲስ አበባ ከተማ አስተዳደር ሲቪል ምዝገባና የነዋሪዎች አገልግሎት ኤጀንሲ የሩብ ዓመት ሪፖርት ልብ የሚነካ መረጃ ይዟል። ኤጀንሲ በወጣው ሪፖርት መሰረት ባለፉት ሶስት ወራት በአንደኛ ሩብ ዓመት ውስጥ በአዲስ አበባ ከተማ የፍቺ ምዝገባ 3032፣ ከፍተኛ ቁጥር፣ የጋብቻ ምዝገባ 10696፣ የልደት ምዝገባ 15378725 876 ቱ በ90 ቀናት ውስጥ የሞት ምዝገባ 4396 የጉድ ፈቻ ምዝገባ መቶ። በ3 ወራት ውስጥ የተመዘገበው የ3032 ፍች ምዝገባ ከ10696 የጋብቻ ምዝገባ ጋር ሲነጻጸር በትዳር ህይወት ላይ ያለውን ከፍተኛ ፈተና ያሳያል። የኤጀንሲ ዋናው ዳይሬክተር አቶ ዮሴፍ ንጉሴ ለብስራት ራዲዮ እንደተናገሩት በአጠቃላይ በሩብ አመቱ ከእቅድ በላይ 172011 ምዝገባዊ ተከናውነዋል ብለዋል። መረጃው የብስራት ራዲዮ ነው። በደቡብ አፍሪካ ተወልደው ያደጉ ሁለት ኢትዮጵያውያን እህትማማቾች ዲቦራ መንግስቴና ኦፕራ መንግስቴ ምንነቱ ባልታወቀ ሁኔታ ሕይወታቸው አልፎ መገኘቱ ታወቀ። እህትማማቾቹ በራሳቸው ክፍል ውስጥ ሞተው ተገኝተዋል። የሞታቸው ምክንያት እስካሁን በግልጽ አልታወቀም። ይህ አሳዛኝ ክስተት በደቡብ አፍሪካ የሚኖረው መላውን የኢትዮጵያ ማህበረሰብ በከፍተኛ ሐዘን ውስጥ ከቷል። ቤተሰቡ በጆሐንስበርግ ኪሰንግታን በሚገኝ ቦታ ላይ ለሐዘን ተቀምጦ ይገኛል። በዚህ አስቸጋሪ ወቅት ሁሉም ወገኖች መጽናናትን እንዲሰጡ ጥሪ ቀርቧል። በምስራቅ አርሲ ሀገረ ስብከት በጥቅምት ወር በኦርቶዶክሳውያን ላይ የተፈጸመውን ግድያ አስመልክቶ ጉዳዩ በቀጥታ የሚመለከተው የምስራቅ አርሲ ሀገረ ስብከት ጽፈት ቤት ጥቅምት 19 ቀን 2018 ዓ.ም ከሰዓት በኋላ መረጃ ደርሶናል ሲል ጉርሻ ቤት ዘግቧል። በምስራቅ አርሲ ሀገረ ስብከት በየጊዜው የሚገደሉ ኦርቶዶክሳውያን አስመልክቶ በተለያዩ የመረጃ ምንጮች ስንሰማ ቆይተናል። በጉዳዩ ላይ ማረጋገጫ እንዲሰጠን ወደ ሀገረ ስብከቱ ጥያቄ ያቀረብን ሲሆን በስተመጨረሻም የሀገረ ስብከቱ ዋና ስራ አስኪያጅ ሊቀ ሕሩያን ታምራት ወልዴ በስልክ አግኝተናቸው ማብራሪያ ሰጥተውና ሊቀ ሕሩያን ታምራት ወልዴ በሀገረ ስብከቱ የተለያዩ ወረዳዎች የደረሱ ጥቆማዎችን አስመልክቶ የሀገረ ስብከቱ አስተዳደር ጉባኤ ከየወረዳ ቤተክ ጥገና ጽህፈት ቤቱ ሪፖርት ሲሰበስብ ቆይቶ ትላንት ጥቅምት 19 ቀን 2018 ዓ.ም ጠዋት ስብሰባ በማካሄድ በጉዳዩ ላይ መፍትሄ ያለውን ውሳኔ ማሳለፉን ገልጸው፣ በዚሁ መሰረት ጥቅምት 19 ቀን 2018 ዓ.ም ለመንበረ ፓትርያርክ ጠቅላይ ጽህፈት ቤት ደብዳቤ ሪፖርት መላካቸውን ገልጸውልና አገረ ስብከቱ ባደረሰን የሪፖርት መሰረት በምስራቅ አርሲ ሀገረ ስብከት በሚገኙ የተለያዩ ወረዳዎች ባለፉት አመታት በኦርቶዶክሳውያን ክርስቲያኖች ላይ ተደጋጋሚ የንብረት ውድመትና ግድያ ሲፈጸም የቆየ ሲሆን ችግሩ ኑሮ በዘላቂነት እንዲፈታ ከሚመለከታቸው አካላት ጋር ውይይት በማድረግ ጊዜያዊ መፍትሄ ቢገኝም በዘንድሮ 2018 ዓ.ም ምህረት ጥቅምት ወር ብቻ ከፍተኛ የንብረት ውድመትና ግድያ መፈጸሙ ገልጸዋል። በዚህ መሰረት በጉናና መርቲ ወረዳዎች ድንበር ላይ ጥቅምት 14 ለ15 አጥቢያ 17 ሰዎች ማንነታቸው ባልታወቁ ታጣቂዎች የተገደሉ ሲሆን ጥቅምት 18 ቀን 2018 ዓ.ም 12 ሰዎች መርቲ ወረዳ፣ አምስት ሰዎች ደግሞ በጉና ወረዳ ስርዓት ቀብራቸው ተፈጽመዋል። በሸርካ ወረዳ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 የተጠቀሱት ወረዳዎች የተፈጸመው ግድያ ግን ሰላማዊ አካባቢዎች ተብለው በሚታሰቡ ወረዳዎች ላይ መሆኑ ችግሩ እጅግ አሳሳቢ ደረጃ ላይ ያለ መሆኑን ያመለክታል ብለዋል። ሀገረ ስብከቱ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጉዳዩን በከፍተኛ የመንግስት መዋቅር ደረጃ ከሚመለከታቸው አካላት ጋር በመነጋገር ዘላቂ መፍትሄ እንዲሰጠው ጠይቀዋል። በመጨረሻም የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን መገናኛ ብዙኃን ስርጭት ድርጅት በጥቃቱ ህይወታቸው ባለፉ ኦርቶዶክሳውያን ሞት የተሰማውን ሀዘን ይገልጻል። መረጃ የጉርሻ

በሱዳን በፈጥኖ ደራሽ ጦር በተያዘችው አልፋሽር ከተማ በተፈጸመ ጥቃት ከሁለት ሺህ በላይ ሰዎች ተገደሉ። በሱዳን የፈጥኖ ደራሽ ኃይሎች በኤልፋሽር ከተማ ፈጸሙት በተባለው የጅምላ ግድያ ከሁለት ሺህ በላይ ሰላማዊ ሰዎች መገደላቸው ተነግሯል። ፈጥኖ ደራሽ ኃይሉ ባሳለፍነው ቅዳሜና ሁድ በሱዳን ምዕራባዊ የዳርፉር ግዛት ውስጥ የምትገኘው አልፋሽር ከተማን ከተቆጣጠረ በኋላ ዘር ተኮር የጅምላ ግድያዎችና ሌሎች አሰቃቂ ድርጊቶችን መፈጸማቸውን የሚያመለክቱ ሪፖርቶችን በማውጣት ላይ ናቸው። በአካባቢው የሚንቀሳቀሱ አክቲቪስቶች ያወጡትን ቪዲዮ በፈጥኖ ደራሽ ኃይሉ ቁጥጥር ስር ባሉ አካባቢዎች ንጹሐን ዜጎችን በመግደል የሚታወቅ ታጣቂ መሬት ላይ የተቀመጡ ሰላማዊ ዜጎች ላይ ከቅርብ ርቀት ሲተኩሱ ያሳያል። በሌላ በገለልተኛ አካል ባልተረጋገጠ ቪዲዮ ላይ እንደታየው ከተቃጠሉ ተሽከርካሪዎች መሬት ላይ በደርዘን የሚቆጠሩ ሰዎች ሞተው ተኝተዋል። የሱዳን ጦር ጋር አጋር የሆኑ ኃይሎች በበኩላቸው ትናንት ማክሰኞ ባወጡት መግለጫ የፈጥኖ ደራሽ ኃይሉ በቅርብ ቀናት ውስጥ ከሁለት ሺህ በላይ ን ሰዋን ዜጎችን ገድዷል ሲሉ ከሰዋል። ውድ አርማይ ተመልካቾቻችን ለሰዓቱ ያዘናቸው አጫጭር መረጃዎችን ይመስሉ ነበር። ከሰዓታት በኋላ በሌላ መረጃ እስከምንገናኝ ድረስ ቸርንቆይ